እንቁርቲ ይብላችሁ ጻፉ። እናንትን ፍሮጓን ነች፣ ግሪን ፍሮጓን ጻፉ ነገሯቸው። እዚህ ሂዱና ሳዎች፣ ዩ ሉክ ቢዩቲፉል። ባይ ዘ ዌይ ግን እኔ አሁን ቆንጆ ሴትን ኦርደር ትደረጋለች ወንድ ልጅ ይገዛታል ምናምን የሚባለው ነገር አንድ ማይመስል ነው ግን አሁን ቁጭ ብዬ ሳይ ኦርደሩ ከምትደረጊ ከሆነ ሶፊስቲኬትድ የሆኑ ናቸው ወንዶቹ፣ አደለ ያላቸው እውቀት ያላቸው። ቁጭ ብለሽ ስታወሪ የተማርሽ መሆን አለብሽ። ገብቶሻል? የገረሮች አለቃ መሆን የለብሽም። አንድ ሁለት፣ ደግሞ እውቀት ሊኖርሽ ይገባል። ውበት አለ፣ ዘወዩ ኬር ዮር ሰልፍ ደግሞ አደለ፣ እንደ ግሬስ ሊኖርሽ ይገባል። አስበሽል። ስለዚህ እኔ አሁን ኤልሹ ኦርደር ስትደረግ ብዬ ቅድም ስነግራቸው ነበረ ሰሚር እ ተቆራርጠው ተፈላልጠው ተወጋግተው ኦርደር ያደረገኝት ስ ምንታይ እሱ እኮ ነው የሚል ሰው የሚያይሽ ራስሽን እንደምታየው ነው። በነገሮች ላይ ራስሽን ማትወጂ ከሆነ ራስሽን አታከብሪ ሰው ከሆነ ማንም አያከብርሽም። እሱ አንቺ ኦርደር ስትደረጊ ለሸራተን፣ ለእነዚህ አይነት ከበድ ከበድ ላሉ ቦታዎች ነው አይደለ እንዴ

ያስቀኛልን የሆነ ለምትናገረቸው ሰዎች አይምሮ ይነካኛል። አሁን በጣም በብዙ ነገር ትታሚያለሽ። በአንቺ ምክንያት የፈረሰ ትዳር አላየውም። በነ ኩን እና በነ ቤታየው ምክንያት የፈረሰ ትዳር አይቻልም። ስለዚህ ዝም ብሎ አሉባልታ ነው። እስኪ ብቻ ተቻያለሽ። ልድሽ ልጅ ፈልጋለሁ። አሁን አንቺ ብትናገርኝ ይደብረኛል። እኔ ሪስፔክት አደረግሻለሁ ለመሰለሽ አንቺ አባ ደመትሽ ብልግና አይወጣም ብልግና አይወጣም። ቢያንስ እንኳን ዊ ከን ዲል ላይክ ቢሃይንድ ሲን አይደለም። ከአንደበትሽ ሕፃናት ልጆችን ስትሳደቢ የሰው ልጆችን እናት ስትሳደቢ ያላዩ እኔ ብቻ ይደብረኛል። አንቺ ብትና የሆነ ነገር ብት ይደብረኛል፣ ይሰማኛል። እነዚህ ታያቸው እናቶች እንዲሁን አባትሽ እንዲሁን እንደዚህ አረው ማይወ። ለማንኛውም የሶስት ልጆች እናት ኦርደር ማድረግ የፈለገ ምላሳ የቀለብክ አሁን ምን መሰለሽ፣ እነዚህ ፕሮፋይሎቹ የሉ ቢጫ ፕሮፋይሎቹ፣ እነሱ አሁን መለመን ጀመሩ። መጀመሪያ ልጆችን ሰደቡ፣ ሲያዩኝ ምንም አይመስለኝም። እኔን ሰደቡኝ። ምን አሁን ልመና ጀምሯል። በማርያም እባክሽ፣ በማርያም ሲሉኝ ደግሞ ትንሽ በቃሽ። እሽ፣ በቃ እተዋለሁ። አይ እኔ በቃ ብዙ ጊዜ የምትናገርበትን መንገድ አይቻልም። ርብ ስንቦልድ ለማንኛውም ግን እኔ ንቺ አንቺ የእኛ ቤተሰብ ብትሆኝ፣ የአማቻችን ብትሆኝ በጣም ደስ ይለኛል። ማንን አጨሽ ልንሽ እና ሁል ብዬ የነበረ ባለፈው እንትን ብሏል። ግን እዚህ አይደለም፣ እዚህ አፕ ላይ ሳይሆን ከዚህ አፕ ውጪ ይሆን የለም፣ አንድ ኩሩ ቆንጆ የኦሮሞ ወጣትን ብታገቢ እና አማሻችን ብትወኝ ቤተሰባችን ብትወኝ በጣም ደስ ይለኛል። በጣም ነው ደስ የሚለኝ፣ በጣም እኮራበት። ራሱ ታሪክ ነው የሚሆነው። በጣም በቃ ማወራው እውነት፣ እና በጣም ነው የምንወድሽ እውነት። እዚህ አፕ ላይ ኦሮሞ ልጆች በጣም ይወዱሻል፣ እሱን አይቻለው። እና ስለምታከብሪ ነው የምንወድሽ ስለምትወጅን ነው የምንወድሽ። እና በጣም እናመሰግናለን። ልሽዬ አዳምጠሻለሁ። መጥቼ አለህ ዘ ስሙ ታብታባ ልጅ ውስጥ ሁለት መቶ ሺህ አስገቡኝ። በጎች መታሉ። በጎች አትበሯቸው። እነሱ እኮ ናቸው ታፕታፕ እያደረጉ ያሉት። አይ ሎቭ ዩ ጋይስ በእውነት እኔ ኮፒ ሊንክ ይኸው ሁለት መቶ ሺህ ያስገቡኝ። አሁን ደግሞ በጸባይ 300 ሺህ ያስገቡኝ። በጸባይ 300 ሺህ ያስገቡኝ። ተዋቸው በእናትዎች በጸባይ 300 ሺህ ያስገቡኝ። ወርቅ እኔ ባይዘዌ ማለት ነው። ሌና ቫይን ነው ቲንኪ። እኔ የምትወድኝ ሰዎች ወዳቸዋለሁ፣ ግን እንትን አልፈልግም። አሁን በየኮመንቱ የሚሳደብልኝ ሰው እንዴት ልበላችሁ? አልፈልግም እንደዚ አይነት ነገር እኔ አጃከር ነው የሚባለው ያ ብዬ ቴንኪ። እንደዚ አይነት ነገር አልፈልግም እኔ ጎጃ ምንም ወዳለው። ጎጃሜም ነኝ ጎንደሬም ነኝ ማንም ሰው አይነት ቀኝ ምስን ወለዬም ነኝ ሸዋም ነኝ ማንም ሊነጥቀኝ አይችልም። እሱን እና እኔን እንደዚህ አይነት ነገር ውስጥ አታስገቡኝ። ከኔ ጋር ደግሞ ፉክክር አያያዝሽ እኔ ለአማራ ዋጋ ከፍ እያለው እንደዚህ መጀመሪያውኑስ ለምን ፉክክር ውስጥ ትገቢያለሽ? ሌሎች በአማራ ዘፈን የሚሰሩ ሰዎች ጋር ለምን ፉክክር ውስጥ አትገቢም? እና አማራነት ዋጋው ስንት ነው? እንደገና ከኔ ጋር ለምን ከኔ ጋር ለምን ፉክክር ይዝሻል? አሁን ብዙ ሰዎች አለው አይደለም የበጎጃም ዘፈን በጎንደር ዘፈን በወሎ ዘፈን የሚሰሩ ለምን ከነሱ ጋር አትፎካከር? እኔ አሁን በምንም ነገር ከአንቺ ጋር ራሴን አፎካከር ያለቀ ላፎካክርም አልችልም። ፉክክ ሁልጊዜ አንቺ ላይፍሽ ፉክክር ላይ ነው። እስኪ እንትና አንትንሽን አውጪ እኔ እንትኔን አወጣለሁ። ሪ ሌ ረብስማ ብቻ አትፎካከሪ ከማንም ጋር ለራሴ ዋጋ ከፍ ያለው ለአማራነት ብለሽ የምታስቢው ከሆነ ደግ አደረግሽ። አትፎካከሪ ከማንም ጋር ከአንቺ በላይ ዋጋ የከፈለ ሰው ከሌለ አትፎካከሪ። ጀስት ሊቭ ዮር ላይፍ ኑሮሽን ኑሪ። እንደ ቲቪ ውስጥ እንዳትገኝ በቃ። አሁን ታብታብ ብታደርጉ ሶስት መቶ ሺህ ያስገቡ። መንደሬ ግን እያየሽ ነው። ትንሽ ደምስጭ።